የተዋወቅ ነው እኔ ኮሌጅ ተማሪ ሁኜ እሱ የጓደኛዬ ዘመድ ነበር። በዛ ነበር የተዋወቅ ነው። ከዛ ከሱ ጋር እኔ አዲስ ነበርኩኝ፣ ማለትም ለሁሉ ነገር አዲስ ነበርኩኝ። ረጅም ጊዜ ከእሱ ጋር ነበርኩኝ፣ ሁለት አመት ሶስት አመት ኮሌጅ ተማሪ ሁኜ እስከመረቅ ድረስ ከሱ ጋር ነበርኩኝ። ከዛ በመሀል እሱ ሌላ ሀገር ሄዶ ነበር። ማለትም ኢትዮጵያ ውስጥ ነው፣ ሌላ ቦታ ሄዶ ነበር፣ ወደ ክፍለ ሀገር ማለት ነው። በእርግጥ ለምን እንደሄደ አልነገረኝም ነበር፣ ያኔ ማለት ነው። እሺ ቀስ አልኩ፣ ከስር ከስር ሰው እሺ እሺ እንዲልሽ የምትፈልጊ ትመስያለሽ። በቃ እራስሽ እንትን ውስጥ እጠፍ ብለሽ እሺ። ከዛ በእርግጥ እኔ የመጀመሪያ ስለነበር በጣም ወደው ነበር፣ በወቅቱ ማለት ነው። ወደው ነበር ሳይሆን በጣም ወደዋለው፣ በወቅቱ ማለት ነው። ከዛ እንግዲህ የፍቅር ታሪካችን ቀጠለና ወደ ትዳርን ጋባን ማለት ነው ከሱ ጋር። ከዛ የሚገርምሽ የሰርጉ ዛሬ ሆኖ ማለቴ ነገ ሆኖ እንደ ዛሬ ሌሊት ታመምኩኝ እኔ የሆነ ለሊት ሰርግሽ ላይ እንትን ይሄ ሜካፕ ምናም ነገር ልትሰሪ አስር ሰዓት ምናምን ዘጠኝ ሰዓት ትቀጠሪ የለም። ከዛ ልክ ተኝቼ ልነሳ ስል መነሳት አልቻልኩም ካልጋይ ላይ ማለት ልክ እንደ ሽባ ነው የሆንኩት። መነሳት መቆም ምናም ነገር አልቻልኩኝም ማለት ነው። ከዛ በቃ ቤተሰብ ጉዳይ ለምንድን ነው አሁን ነገር ተባለ፣ ጸበል ተደረገልኝ ፋይናሌ ሆስፒታል ሄድን። ሆስፒታል ስንሄድን ምንም ነገር የለብሽም ተባልኩኝ። ከዛ ማስታገሻ ኧረ እንደምንም ቁማት የተዋል ዛሬን ተብዬ ማስታገሻ መመገር ተሰጥቶኝ ከዛ ባልኩኝ፣ ማለት ነው የዛን ቀን እና ከዛ በኋላ ምን ሆነ መሰልሽ ሽልሙስት ለስንት ወር ስድስት ሰባት በቃ እስከ ስምንት ወር ጊዜ በጣም ታመምኩኝ። ከሱ ጋር ብሬ እየኖርኩኝ ማለ በጣም ታመምኩ ስልሽ ደግሞ ምንም ይሄ የሰርግ ጊዜውም ከሱ ጋር የኖርኩት ህይወት ምናምን ኖርኩ የምለው ህይወት አልነበረም። በጣም ከባድ ጊዜ ነበር ታሳልፍ የነበረው እዛ ማለት ነው። ከዛ ፋይናሊ ወደ ስምንት ወሯም ነገር ከቆየም በኋላ እሱ ምናለኝ፣ ክፍለ ሀገር ሂጅ፣ ዶኩመንት እዛ ነበር የተማረው እሱ ማለት ወደ ክፍለ ሀገር ነበር የተማረው። ከዛ ዶክመንቴን ሂጅ ማምጣት አለብኝ ትምህርት ማስረጃ መስራትም አለብኝ በሚል ወደ እዛ ሂጅ ማምጣት አለብኝ ብሎኝ፣ እኔ እስክመለስ ድረስ ብቻሽን መቀመጥ ስለማች ወደ ፋሚሊ ተመለሽ አለኝ። አረ እንዴት ብዬ እመለሳለሁ? አንደኛ እንደዚህ ያ፣ ምን አይነት ነው? ሁለተኛ ነገር ደግሞ ከቤት ወጥቶ ተመልሶ መግባትም በጣም ከባድ ነው። ስለዚህ አልመለስም ምናምን ነገር ብየው ነበር። አይ በቃ እንደዛ ከሆነ እንዴት ብቻሽን ትቀመጫለሽ አለኝ። አሳመነኝ። ኦኬ ብዬ ተመለስኩኝ ወደ ቤት ማለት ነው። እመጣለሁ ያለኝ እንግዲህ በአስር ወይ በአስራ አምስት ቀን ውስጥ ነው። እዛ ከሄደ በኋላ ምን ሆነ መሰለሽ? ሀሳቡን ቀየረ። ለመለስ ማለት ነው አልመለስም አለኝ። ምንድ ነው አንቺ እንደውም እዚህ መተሽ መኖር አለብሽ እንጂ እኔ ወደዛ አልመጣም አለኝ። አንደኛ ነገር በዛ ሰዓት ጥቁር አንበሳ ሆስፒታል ክትትል ጀምሬ ነበር። እኔ ስራም ነበረኝ፣ የመንግስት ስራ ነው። አንዳንዴ ሄጄ የምሰራውም ስራ ቢሆን ስራ ነበረኝ እያመመኝም ነበር በጣም በዛ ደግሞ፣ ጥቁር አንበሳ ሆስፒታል ክትትል ጀምር ያለው መምጣት አልችልም አልኩት። እንደዛ ከሆነ እንለያይ አለኝ። ከዛ በጣም ከባድ ነበር ለእኔ። ከዛሬ ነገ ይመጣል ብዬ በር በር ውስጥ ጠብቅ ነበር። ከዛሬ ነገ ይመጣል ብዬ ብዙ ነገር ያው ተስፋ አድርጌ ነበር። በቃ ከዛ ምናለኝ ቤተሰብ ታይ፣ ራስሽን አዳምጪ። በቃ የሆነ አሁን የሆነ ሞት አፋፍ ላይ ያለ ሰው የለም ትናንሽ ነው እንጂ ማዳመጥ ያለብሽ የሱን ነገር አይደለም። እውነተኛ ሰው ቢሆን ኖሮ ቀድሞ ነገር አይሄድም ነበር። በምን እንግዲህ የእሱን ነገር ትቼ ማለት አልችልም። መተው ይከብድሻል፣ ምክንያቱም የራስሽን ህይወት ብለሽ ጀመረሽ ከቤት ወጥተሻል ኦልሬዲ ማለት ነው እና ሄደ በዛው ቀረ ማለት ነው። የሚገርምሽ እስኪቀር ድረስ ጊዜ ግን ምንድነው ያለኝ? መጨረሻ ላይ በቃ እኔ የራሴን ህይወት ጀምር፣ ያለው አንችም የራሽን ህይወት ጀምርን ያለ። ምክንያቱም በጣም በተደጋጋሚ ደወልኩ፣ በጣም በተደጋጋሚ ፈለግኩት፣ በጣም በተደጋጋሚ በራሱ ቤተሰብ አስጠየቅኩት። ከዛ ኧረ እኔን አትፈልጊኝ፣ በቃ እኔ የራሴን ህይወት ጀምር፣ ያለ አን የራሽን ህይወት ጀምር ያለ። ከዛ እግዚአብሔር ይመስገን ማለት ነው። ለመርሳት በጣም ብዙ ጊዜ ፈጅቶብኛል ለመተው በጣም ብዙ ጊዜ ፈጅቶብኛል። ብዙ አልቅሻለሁ፣ ብዙ ነገሩኛለሁ። ከመሜ ከመሜ ጋር በጣም ብዙ ነገር ችያለሁ፣ ግን ፋይና የማልድን ነገር መስሎትም ይሆን አላውቅም። ከዛ ክትትል ተደረገልኝ ጥቁር አንበሳ ሆስፒታል በየሳምንቱ በየአስራ አምስት ቀኑ ቀኑ፣ ፈጣሪ ይስጣቸው ጥሩ ሐኪሞች አጋጠሙኝ። ከዛ ጸበልም ሄድኩኝ ዳንኩኝ ማለት ነው። ስድን ምን ሆነ መሰለሽ፣ የፈጣሪ ነገር ከዛ የተሻለ ስራ አገኘሁኝ ከነበርኩበት ስራ፣ በጣም አሪፍ ስራ አገኘሁኝ። ከዛ መደወሌን አቁሜያለሁ በቃ ምክንያቱም የራሴን ህይወት ጀምሬያለሁ። ስለኝ አሁን ቤተሰቦቼ ምን አሉኝ? ወይ ከሱ ወይ ከኛ ምረጪ። ወደ ሱ የምታለቃቅሽ ከሆነ ወደዛ ነው የምትሄጂው። ናም ነገር ስባል እርግፍ አርጊ፣ አንጀትሽ የሚቆርጥልሽ ነገር አለ የእሱ ንግግር። እንደዛ አርጊ ናም ነገር ትቼ ነበር። ከዛ ስራ አሪፍ ስራ አገኘሁኝ፣ የተሻለ ደሞዝ አገኘሁኝ። በቃ እሱን እርግፍ አርጊ፣ ረሳውት ማለት ነው። ከዛ እኔት ደግሞ ስረሳው እሱ በራሱ መፈለግ ጀመረኔን እና አንቺ እሺ ተውሽኝ፣ አይነት ምናም በሰው ማማላጅ መላክ ምናምን ጀመረ። ምክንያቱም ያለውበትን ሲትዌሽን አወቀ ምናም ማለት ነው። ከዛ አልሰማሁትም ሁነት ሁሉ ነገርሽ። አሁን ይህን ታሪክ የምናገርሽ አየዋ፣ የምር ይሄ ያለፈ ህይወቴ ነው። እግዚአብሔር ይመስገን፣ ሌላ ህይወት ነው አሁን እየኖርኩ ያለሁት ማለት ነው። ግን ለብዙ ሴቶችና ለብዙ እህቶቻችን ትምህርት ይሆናል መማሪያ ይሆናል በሚል ነው በጣም ብዙ ወንዶች አሉ እንግዲህ አስታመው ስንት ነገር አድርገው እስክትድኝ እስከ መጥሻ የሚጣብቁሽ ማለት ነው። በዛው ልክ ደግሞ እንደዚህ አይነትም ደግሞ በቃ ከዚህ በኋላ ተስፋ ቆርጫለሁ ትሞታለች አመቀ ብሎ ትቶሽ የሚሄዱ ደግሞ ሰዎች አሉ። ፈጣሪ አንቺ ባመንሹ ልክ ነው የሚያግዝሽ እና እኔ ባመንኩስ ልክ እግዚአብሔር አግዞኛል። ዛሬ በጣም የተሻለ ቦታ ነው ያለሁት፣ የተሻለ ህይወት ላይ ነው እየኖርኩ ያለሁት። ያ በጣም ሲያሰቃየኝ የነበረው ህመም ያው ከእሱ ጋር ሄደውላ ማለት እችላለሁኝ ማለት ነው። በሽታሽ እሱ ነበር እንደ እስክባል ድረስ ነው የረሳሁት። እና ያው ትምህርት ከሆናቸው ብዬ ነው እንጂ እኔ አሁን ለሱ ከለሱ ፍቅር ኑሮኝ ምናም ነገር ብዬ አይደለም። ዛሬ የተሻለ ሌላ ሕይወት አለኝ እና ያው ትምህርት ከሆናቸው በሚል ላይ ነገርኩሽ። እናመሰግናለሁ። ህናብዛሌ ነው ታሪኩና ሲመለስ ምናሽ ታዲያ እሱ በአማላጭ ጌላከ ምናምን አንመሰማት በፍጹም። ምክንያቱም እኔ በጣም ወዷቸው ቤተሰቦች አሉኝ። ከኔ ጋር በጣም በዊልቸር እስከ ድረስ ነው ስታመም የነበረው እንደነገርኩሽ ማለት ነው። ከኔ ጋር ስንት ስቃይ ሲያሳልፉ የነበሩ ቤተሰቦች አሉኝ። በራሳቸውን ያስማሉኝ። ወይ እሱን መረጭ፣ ወይ እኛም መረጭ ነው የተባልኩት? ወይ እኔ ለቤተሰቦቼ ብም ደግሞ ሳይሆን እሱ ያደረገብኝ የሆነ እሱ ያደረገልኝ ነገር የሆነብኝ ነገር ተመልሶ የሚያስመጣው እና የቅርታ የሚያስደርግ ነገር አይደለም ሲቆርጥልሽ እኮ ይቆርጥልሻል በቃ ስታይ ትተያለሽ አይደለ ትተሽ አልቅሰሽ አልቅሰሽ ብዙ ነገር ይወጣልሻል እኮ በቃ እና እንደዛም ስለነበረ ታውቁት ልሽ አለው በዛ አማላጅነቱንም አልተቀበልኩትም በየትኛውም ነገር ቢመጣ ብሎ ካደረግኩት መልሼ አይኑን ማየት አልፈለግኩም ምክንያቱም እኔ በዛ በምሰቃይባቸው ጊዜያቶች አዲስ አበባ ላይ ቤተሰቦች አሉት። መቶ ቤተሰቦቹን እያየ እየተመለሰ እኔን እንኳን ሳያገኘኝ ነበር ሲመለስ የነበረው። ገባሽ ሲያረግ የነበረው ድርጊቶች የሆነ ተስፋ የሚያስቆርጥ አንጀትሽ የሚቆርጥ ነገሮች ነበሩና ፈጣሪ ይመስገን ወደ እሱ የሚያስመልሳኝ ነገሮች አልነበሩም። ታውቆ ይጥልሻል። ያ ኦፍኮርስ በህይወታችን መልካም ነገር የሚያደርጉልንን ሰዎችም መቼ መርሳት የለብንም። በመጥፎ የሚያደርጉብንን ሰዎችም ይቅርብ እንላቸውም መቼ መርሳት የለብንም። ምክንያቱም እሱ ባይተውሽ ኖሮ የዛኔ እሱ በታመምሽበት ሰዓት፣ አትድንም ብሎ ትቶሽ ባይሄድ ኖሮ ዛሬ ድነሽ ለዚህ ጥንካሬ ያትረጊ ነበር። አንደኛ ስላደረገሽ መገፋት ያጠነክራል እና ርስን በረታ የገፉንን ሰዎች ማመስገን አለብን። ለራሳቸው እንኳን ባልንላቸውም እኛ በውስጣችን እድሜ ለነሱ እነሱ ባይገፉ ኖሮ እንዲህ አልጠነክርም ነበረ እንላለን እና መገፋት ያጠነክራል በጣም አትግፊ እንጂ በቃ ሁሉ ነገር መስ ደግሞ እግዚአብሔር መልሶ ነው። በቃ ያመንሹ አምላክ መልሶ ነው የሚከፍልሽ ና እኔ የእሱ እኔን መግፋት የእሱ እኔ እንደዛ ማድረግ አንዳንዴ ተስፋ በቃ የቆረጠብኝ ሰው ነው። ኦልሬዲ ሙታለች አይነት ከዚህ በኋላ ትሞታለች የምትባይ አይነት ሰው የለሽም። እንደዚህ አይነት ነበርኩኝ በዛ ሰዓት። መገፋት ያጠነክራል። እኔ ስላጠነከረ ዛሬ የተሻለ ቦታ ነው ያለሁት እና ፈጣሪ ይመስገን። ምናልባት ለእህቶቼ ትምህርት ከሆናችሁ በሚል ነው ዛሬ አንቺ ለአንቺ የነገርኩሽ እንጂ ያው ፍቅሬ ወደ እሱ ለመመለስ ወይ ደግሞ እንትን ለማለት አይደለም። እናም ሀይባ ደግሞ በጣም መጥሰውንሽ እግዚአብሔር ስጥሽ። የስንቶቹን ሕይወት የስንቶቹን እንባያበሽ ሴት ነሽ። እና አንቺ ደግሞ ጤናሽንም ፈጣሪ ስጥሽ፣ ልጆችን ያሳድገልሽ። ልሻለን በጣም እናመሰግናለን። በጣም አስተማሪ ነው ተምራለበታል ቴንኪው፣ ውዲ። እሺ ሰላም ዋሉ። እሺ አቤት፣ እንዴት ነሽ አብዬ? ያረ ኔትወርክ ኔትወርክ የለሽ ኔትወርክ አቡዬ እንዴት ነሽ ደህና ነኝ ማሬ ሰላም ነሽማ እሺ ግን በጣም ነው መወድሽ በጣም ነው መወድሽ በጣም እኔ ከስርሽ ሆኜ እኮ ታፕታፕ እና ኮምፒሊንግ አደርግልሻለሁ አመሰግናለሁ ፈጣሪ ይስጥልኝ እናት ግን እኔ በጣም ነው መወድሽ አንቺ የኔ አስተማሪ እውነት ህይወቴን ቀየርሽው አመሰግናለሁ ፈጣሪ አክብርልኝ። አሜን። እና በጣም ነው የምወድሽ። ለዛ ነው አፍቃሪነሽ ብዬ የገባሁት፣ ስለማታስገብኝ ማለት ነው። ብዙ ጊዜ ጽፍልሻለሁ፣ አታስገብኝም። ይኸው፣ እሺ ዛሬ ገባሽ ወይ? ለምን ነቀልሻት? ምን ተጠቀምሽ ልጠይቃት ነበር። ይኸው ዛሬ ገባሽ። ምን ተጠቀምሽ ልላት ነበረ። ችግር ላይ ያለ ሰው አታስገብኝም ቢል ችግሩ እንዲፈታለት ነው። ችግሩን ህዝብ እንዲሰማለት ነው ለኔ ያለሽን ፍቅር ህዝብ እንዲሰማልሽ ነው? ወይነስ ማለት ከወደድሽኝ ጉደጅኝ ችግር የለም ግን፣ ከህዝብ ባይሰማም አንቺ የምትወጅኝ ለፈጣሪ ብለሽ ከሆነ በቂ ነው። የኔ እናት አመሰግናለሁ። እሺ አፍቃሪ ነይም ብላችሁ ሚና ራህማ አፍቃሪ ነኝ ብልሽ ጻፊ ወይ አስተማሪ ታሪክ አለኝ ብልሽ ጻፊ ሞዴሬተሮች ይስቡሻል አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ ብልሽ ጻፊ ማሪ ሰላሙዴ አቡዬ ሊወጣው መቼ ይወጣል ኤፕሪል ሰላሳ ከስድስት ቀን በኋላ አቡዬ ላይቭ ላይናት መሲ እሺ ጥሪያት እስኪ መሲ ብርጅቶንን ሀቢባት ጠራሻለች በሏት አልማዝ ጭቅት አረገችኝ ነዘነዘችኝ እንደ የስንት ብርቅ ቃገዝተሽ ይሆን እንደዚህ የምታስጨንቂኝ እሺ ቤቴ